ረመዳን ሳይገባ ይቺን አንድ ነገር ዛሬውኑ ማቆም አለብን። ወላሂ በጣም ጾመን አደጋ ላይ ከሚጥሉ ነገሮች አንዱ ነው። ይሄ ቪዲዮ ለብዙ ሙስሊሞች ማስጠንቀቂያ ስለሚሆን ሼር አድርጉላቸው፣ እንዲሁም ይሄን ቪዲዮ ሪፖስት አድርጉ። አብዛኞቻችን ረመዳን ላይ የምናደርገው ነገር ምግብንና መጠጥን ማቆም ነው ወይም አለመጠቀም ነው። ነገር ግን ሌላም አንድ ግዴታ ማቆም ያለብን ነገር አለ። ያ ነገር ምንድነው የሚለውን እነግራችኋለሁ። እሱ ምን መሰላችሁ፣ ውዱ ነብያችን ረሱሉ አለይሂ ሰላቱ ወሰለም ሰለ አለ ነብይ፣ በዚህ ሐዲስ መሰረት ምን ብለዋል? መለም የዳ ቀውለት ዙሪ ወላ አመለ ቢህ ፈለይሰ

አንድ ሰው መጥፎ ንግግርን ካላቆመ በስተቀር ጾሙ ላይ ምግቡንና መጠጡን ማቆሙ ለአላህ ምንም ጉዳይ የለውም አላህ ግድ አይሰጠውም ብለዋል። ከዚህ ሐዲስ የምንማረው ምንድነው? ጾመኛ ሆነን ምግብና መጠጥን ብቻ አቁመን ነገር ግን ሰዎችን መተናኮስ፣ መሳደብ፣ ሐሜትን፣ መጥፎ ንግግርን፣ መጥፎ ተግባርን እስካላቆመን ድረስ ጾማችን አደጋ ላይ እንደሚሆን ውዱ ነብያችን ተናግረዋል። ይህን ነገር በማገናዘብ ጾማችን እንዳይከስር ቀድመን እንጠንቀቅ፣ ሙስሊሞችንም አስጠንቅቋቸው። ኢንሻአላህ ጀነት ውስጥ እንገናኛለን። ወሰላም አለይኩም ወራህመቱላሂ